ሰላም የሀረር ግሎባል ኔትወርክ ተከታታዮቻችን፣ የዕለቱ መረጃ ይዘናችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊያገኝ መሆኑ ተሰማ። ከታይታኒክ መርከብ አደጋ የተረፉ ግለሰብ የጻፉት ደብዳቤ በ400 ሺህ ዶላር ተሸጠ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መርከቦች በስዊዝና ፓናማ ባዮች ላይ ያለምንም ክፍያ ማለፍ አለባቸው ማለታቸው በግብፃውያን መካከል ቁጣን ጫረ። የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊ አድርገው መሾማቸው ተገልጿል። መኪና የማይንቀሳቀስባት የአሜሪካዋ ደሴት አሁንም አነጋጋሪ መሆኗን ቀጥላለች፣ የሚሉት የዛሬ መረጃዎቻችን ናቸው። አብራችን ቆዩ። የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂያቸው ኃላፊ አድርገው ሾሙ። ሶማሊያ ጋርዲያን ጋዜጣን እንደዘገበው ፕሬዚዳንት ሐሰን ሼክ መሐመድ የግል ጠባቂያቸው ኃላፊ ያደረጉት አብዱልፈታህ ሐሰን ሼክ የተባለውን ልጃቸውን ነው። ቀደም ሲል በዚህ ቦታ ላይ ኃላፊ የነበረው ማስላፍ መሐመድ የቤተ መንግሥቱን ጥበቃ እንዲመራ መመደቡም አስረድቷል። ፕሬዚዳንቱ ይህን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሻባብ ታጣቂዎች የተደረገባቸው ግድያ ተከትሎ መሆኑን የገለጸው ዘገባው ይህም በጥበቃዎቻቸው ላይ መተማመን ማዕከልን እንድትሰናቸው የሚያሳይ መሆኑን አንስተዋል። የፕሬዝደንቱ ልጅ አብዱል ፈታ የሶማሊያን ጦር ኃይል የተቀላቀለው እሳቸው ፕሬዝዳንት ከሆኑ በኋላ በቅርቡ መሆኑን የጠቆመው ዘገባው አሁን በመሄዱበት ሁሉ የግል ጠባቂያቸው በመምራት እንደሚከተላቸው ማስረድተዋል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስቴር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቋሞ አስነስቶ እንደነበረም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መርከቦች በሲዩስ ካናል፣ ፓናማ ቦዮች ላይ ያለምንም ክፍያ ማለፍ አለባቸው ሲሉ ተናገሩ። በሁለቱ ቁልፍ የዓለማችን አቋራጭ የውሃ ላይ መተላለፊያ የአሜሪካ ወታደራዊና የንግድ መርከቦች ሳይከፍሉ መግባትና መውጣት ይኖርባቸዋል በሚል በትሩዝ ማህበራዊ ትስስራቸው ላይ ፕሬዝዳንቱ መፈራቸው መነጋገሪያ ሆኗል። እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሬቢዮ ይህን ጉዳይ አሁኑኑ እንዲከታተሉ ጠይቋል ብሏል። ከዚህም ባሻገር ግብጽ ልክ እንደ ፓናማ ከአሜሪካ ጋር እሰጣ ገባ ውስጥ ልትገባ የምትችልበት ሁኔታም ካለ አሉታዊ አጋጣሚ ሊፈጥር ይችላል የሚል መረጃም ተጋርቷል። ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ አንስቶ ፓናማና ና ግሪንላንድን እንጠቅልላለን በሚል በተደጋጋሚ ሲዝቱ ቆይቷል። አሁን ላይ ደግሞ የግብፁን ስዊዝ ቦይ ማማተር መጀመራቸው የካይሮን ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደሚሆንባቸውም ይጠበቃል። ይህም የፕሬዚዳንቱ አስተያየት በግብጽ ከፍተኛ የሆነ መነጋገር አጀንዳ ሆኗል። በጉዳዩ ላይ በርካታ ግብጽያንም የተቃውሞ አስተያየቶችን እየሰጡ መሆኑ ተገልጿል። ከነዚህ መካከል የቀድሞው የግብጽ ፕሬዝዳንት ሁስኒ ሙባረክ ልጅ የሆነው አላ ሙባረክ ፕሬዝዳንት ትራምፕ ከእንዲህ አይነት ከንቱ ንግግር ይቆጠቡ፣ ብልህ ይሁኑ ሲል መጻፉን ተጠቅሷል። እንደዚህ አይነት ትችቶችን የፕሬዝዳንት አብዱልፈታል ሲሲ ደጋፊ የሆኑ አክቲቪስቶችም እያቀረቡ መሆኑ ተገልጿል። ለግብፅ ቤተ መንግስት ቅርበት ያለው ላሚስ አልሃዲድ የተባለ ጋዜጠኛ በበኩሉ ትራምፕ የሲዩስ ካናል በይፋ የተመረቀው በ1869 ነው። ይህ ዓመት ደግሞ እናንተ የእርስ በርስ ጦርነታችሁን ያቆማችሁበት ነው። እርስዎ ግን አሁንም ባህሪያ ያለዎት አድርገው ይቆጥራሉ ብለዋል። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊያገኝ መሆኑ ተሰማ። መንግስታዊው የኢትዮጵያ ንግድ ባንክ ለረጅም ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ለመቀበል በዝግጅት ላይ መሆኑ ተጠቁሟል። ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል በማለት ካፒታል ጋዜጣ ዘግቧል። ይህ በአፈጻፀም ላይ የተመሠረተ የገንዘብ ድጋፍም የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያለ የኢኮኖሚ ማሻሻያዎችም እንደሚደግፍ ያለመ ነው ተብሏል። ባንኩ ይህን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦንድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን ማሟላቱ ተጠቁሟል። ይህን ተከትሎም በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል ተብሏል። ይህ የገንዘብ ድጋፍ በተለይ ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙ የፋይናንስ ተግዳሮቶችን ለማቃለል ትልቅ እገዛ ያደርጋልም ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም ተገልጿል። ባለሙያዎች ይህን የዓለም ባንክ ድጋፍ የአገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ይስማማሉ ሲል ዘገባው አመላክቷል። ታይታኒክ መርከብ ከመስመጧ ሁለት ቀን በፊት በአንድ ተሳፋሪው የተጻፈ ደብዳቤ በዩናይትድ ኪንግደም በተካሄደ ጨረታ ክብረ ወሰን በሰበረ ሁኔታ በ400 ሺህ ዶላር ተሸጠ። ሁለት በዊልትሻር በተካሄደ ጨረታ አንድ ማንነት ያልተጠቀሰ ግዢ የኮሎኔል አልክባርድ ግሬስን ደብዳቤ ይሸጣል ተብሎ እስከታሰበው 80 ሺህ ዶላር በ5 እጥፍ ዋጋ ገዝቶታል። ደብዳቤው ትንቢታዊ እንደሆነ የተገለጸ ሲሆን ኮሎኔል ግራሴ ለሚያውቁት ሰው በጻፉት በዚህ ደብዳቤ ላይ መርከቧ ምንም አይነት ችግር ሳይፈጠር አስቀድሞ የጉዞዬን መጨረሻ እጠብቃለሁ ብለዋል። ደብዳቤው እንደ አውሮፓውያኑ ሚያዚያ 10 1912 የተጻፈም ነው። ይህ ቀን ኮሎኔል ግራሴ በሳውዛምፕተን ታይታኒክ ላይ የተሳፈሩበት እለት ሲሆን መርከቧ በሰሜን አትላንቲክ ውቅያኖስ ግር በረዶ ጋር ተላትማ ከመስመጧ ከአምስት ቀናት በፊት ማለት ነው። ግሬስ ወደ ኒውዮርክ እያቀናች በነበረችው መርከብ ላይ ከተሳፈሩ 2200 የመርከቧ ሰራተኞችና መንገደኞች መካከል አንዳቸው ናቸው። በአደጋው ከ1500 በላይ የሚሆኑትም ህይወታቸው አልፈዋል። የመጀመሪያ ደረጃ ወይም ቢዝነስ ክላስ ውስጥ የተሳፈሩት መንገደኛው ደብዳቤውን የጻፉት ከሲ51 ክፍል ነበር። መርከቧ አንድ አውሮፓያ ነው ሚያዚያ 11 1912 በአይርላንድ ኪንታውን በደረሰችበት ወቅት ደብዳቤው በፖስታ የተላከ ሲሆን ሚያዚያ 12 በለንደን ፖስታ አገልግሎት ማተም ተደርጎበታል። የደብዳቤው አጫራቾች እንዳሉት ደብዳቤው ከሌሎች በታይታኒክ ላይ ከተጻፉ ማሻሻዎች ከፍተኛ ዋጋ ማግኘት ችሏል ብለዋል። ሁኔሉን በኋላ ላይ በመርከቧ ላይ ተሳፍረው የገጠማቸውን በማስታወስ ዘትሩስ አባውት ዘ ታይታኒክ የሚል መጽሐፍ ጽፈዋል። በመጽሐፋቸውም በበረዳማው ውቅያኖስ በአንዲት ህይወት አድን ጀልባ ላይ በመሳፈር እንዴት መትረፍ እንደቻሉ ተርከዋል። በነፍስ አድን ጀልባ ላይ መሳፈር ከቻሉ ወንዶች መካከል ከግማሽ በላይ የሚሆኑት በድካም ወይም በቅዝቃዜ መሞታቸውን ኮሎኔሉ ጽፈዋል። ኮሎኔል ግሬስ ምንም እንኳን ካሰቃቂው አደጋ በህይወት ቢተርፉም በዝቅተኛ የሰውነት ሙቀትና በአካል ጉዳት ተሰቃይተዋል። በአውሮፓውያኑ ታህሳስ 2፣ 1912 ራሳቸውን የሳቱ ሲሆን ከስኳር ህመም ጋር በተያያዘም ውስብስብ የጤና ችግር ካጋጠማቸው ከሁለት ቀናት በኋላ ህይወታቸው አልፏል። ዓለማችን በተለያዩ ጊዜያት የመኪና አይነቶችን ጥቅም ላይ በመዋል ውድድር ውስጥ በገባችበት በዚህ ዘመን መኪና ማሽከርከር ክልክል የሆነባት የአሜሪካ ደሴት መኖሩ አስገራሚ ሆኗል። መኪና የማይንቀሳቀስበትና እያንዳንዱ ነዋሪ ፈረስን ለመጓጓዣነት የሚጠቀምበት ደሴት የሚገኘው በአሜሪካ ሚችጋን ግዛት ውስጥ ነው። 600 ሰዎች መኖሪያ በሆነችው ማኪናክ በተሰኘችው ደሴት ነዋሪዎቹ ለመጓጓዣነት እያንዳንዳቸው ፈረሶችን ይጠቀማሉ። በአጠቃላይም በደሴቲቱ 600 ፈረሶች መኖራቸው ነው የተነገረው። እንደ ፎርድ፣ ጀነራል ሞተርስ ያሉ መቀመጫ በሆነችውና ሞተር ሲቲ የሚል ስያሜ በተሰጣት በሚችጋን ግዛት መኪና ማሽከርከር ክልክል የሆነባት ደሴት መኖሩ አስገርሟል። ደሴቲቱ የምትገኘው ከሚችጋን ግዛት በሄሮን ሐይቅ ሰሜናዊ የባህር ዳርቻ ላይ ሲሆን በመቶዎች ለሚቆጠሩ ዓመታት መኪናን በማገድ ፈረስን ብቻ ለመጓጓዣነት ጥቅም የዋለች ውብ ደሴትም ናት። ማኪና ደሴት 3.8 ስኩዌር ኪሎ ሜትር ስፋት ላይ ያረፈች ሲሆን 600 ነዋሪዎችን ብቻ በውስጧ ይዛለች። ፈረስ እንደ ንጉስ የሚታይባት ደሴቷ የሞተር ተሽከርካሪ የማይፈቀድባት ብቸኛዋ የአሜሪካ ደሴትም ነጭ የአካባቢው ነዋሪዎች እንደሚሉት ከሆነ የሞተር ተሽከርካሪዎች የታገዱት በ1998 በነበሩ የደሴቲቱ ባለስልጣን አማካኝነት መሆኑን ጠቁመዋል። ከዚያን ጊዜ ጀምሮም የአካባቢው ነዋሪ ከሞተር ነፃ የሆነ ጸጥታ የሰፈነበት ህይወትን መምራት ጀምረዋል። የደሴቲቱ ዋነኛ መጓጓዣም ፈረስ ቢሆንም ብስክሌትም በስፋት ጥቅም ላይ እንደሚውል ቢቢሲ አስነብቧል። እስራኤል የሊባኖሷ ዋና ከተማ ቤይሩት ላይ የአየር ጥቃት ፈጸመች። የእስራኤልን ጥቃት ተከትሎ ኢራን እስራኤል ሽብር እየዘራች ነው በሚል ማውገዟም ተሰምቷል። በደቡባዊው ቤሩት ላይ የተሰነዘረው ጥቃት የእስራኤልን ትክክለኛ ባህሪ በግልጽ የሚያሳይ ነው ያለችው ኢራን እንደ አይነቱ የወንጀል ድርጊት በሊባኖስ ሕዝብን ከቆመበት ዓላማ አይበግሮም የሚል መግለጫም ሰጥታለች። የሄዝቦላ ፓርላማ አባል ኢብራሂም መዋሴ የመንግስታቱ ድርጅት እስራኤልን እንዳያወግዝም ጠይቋል። የእስራኤል አየር ጥቃት የሊባኖስን ሉዓላዊነትና ዓለም አቀፍ ሕግን የሚጥስ ነው ብሏል የፓርላማ አባሉ። የሊባኖስ መንግስት ለተባበሩት መንግስታት ድርጅት ጉዳዩን እንዲያቀርብና የጸጥታው ምክር ቤትም በአስቸኳይ ስብሰባ እንዲያደርግም አስገንዝበዋል። ሂዝቦላም ትጥ እንደማይፈታ ያሳወቁ ሲሆን የቀጠናው ውጥረት መልኩን ሊለውጥ እንደሚችል ግን ዓለም ሊረዳው ይገባል በሚል አስጠንቅቀዋል የሂዝቦላ ተወካይ። የዕለቱ መረጃዎቻችን እነዚህን ይመስሉ ነበረ።